የሚከተሉትን ንብብር ቁጥሮች በቁጥር መስመር ላይ አሳይላል። ስለዚህ እነኙ አሁን አንድ ወጥ የሆነ ንብብር ቁጥር አሁን የቁጥር መስመር እንዲህ እናስቀምጥና በቃ እኛ የሚመለከተን ብቻ ነው የምንሰራው። አሁን እዚህ ጋር ኔጌቲቭን እዚህ ጋር ስለዚህ ዜሮ እናድርግ እዚህ ጋር አንድ እዚህ ጋር ደግሞ ባሎታ አንድ እናድርግ። ምክንያቱም እኛ አይመለከተንም ሌላ እስከ አምስት እስከ ስድስት እስከ ሰባት መደርደር አይጠበቅብንም። እኛ የምንፈልገው ብቻ ነው ምክንያቱም ለምን መሰላችሁ እዚህ ጋር የተሰጠን ጥያቄ በዜሮና በአንድ መካከል ነው የሚገኘው። በኔጌቲቭ አንድ እና በዜሮ መካከል ማለት ከዚህ እስከዚህ እና ከዚህ እስከዚህ ባለው ስለተጠየቀን እስከ አምስት እስከ ስድስት ለምን እንደረድዳለን አይመለከተንም፣ እኛ ስለዚህ ይህም እናደርጋለን። ሶስት አራተኛ ማለት እንግዲህ አሁን ኔጌቲቭ ሶስት አራተኛ እና ፖዘቲቭ ሶስት አራተኛ ከተባለ እዚህ ጋር እና እዚህ ጋር ያለውን እኩል አራት ቦታ፣ ያ ማለት መጀመሪያ ይህንን እኩል አራት ቦታ እንከፍላለን። እኩል አራት ቦታ ስንከፍል ይሄ እንደዚህ እንደዚህ፣ ይሄ ማለት እች አንድ አራተኛ ትሆናለች። ይሄ ደግሞ ሁለት አራተኛ ነው። ይሄ ሶስት አራተኛ ነው። ከዛ ይሄ አራት አራተኛ ማለት ምን ይሆናል? ማለት አንድ ይሆናል ማለት ነው። አያችሁ አይደለ? ስለዚህ እቺ እቺ አንድ ሙሉ የሆነችው ለዛ ነው። አሁን ጥያቄያችን ሶስት አራተኛ ስለሆነ የተጠየቀ ነው። ይሄውና ሶስት አራተኛ ገለጽን ማለት ነው። ቀጥሎ ደግሞ ይህንኑ በኔጌቲቭ ገለጹት ይላል። ስለዚህ ጋር አንድ ሁለት ሶስት እዚህ ጋር አራት ማለት ነው። ከሄ ይቀርና እዚህ ጋር ኔጌቲቭ አንድ ይሆን አሁን ይሆናል። እችኛ ኔጌቲቭ አንድ አራተኛ፣ ኔጌቲቭ ሁለት አራተኛ፣ ኔጌቲቭ ሶስት አራተኛ ይሆናል። አያችሁ አይደል? ይሄ ማለት ምን ማለት ነው? እያንዳንዱ ምድብ አሁን እዚህ ጋር በአንድ አራተኛ በአንድ አራተኛ በአንድ አራተኛ በአንድ አራተኛ ነው ምድቡ ይሄደው። ይሄ ምድብ የሚገለጽ በኔጌቲቭ አይገለጽም ምድብ። እሺ ዩኒት በኔጌቲቭ አይገለጽም። አሁን እዚህ ጋር ይሄ አንድ አራተኛ ዩኒት ነው። አንድ አራተኛ ዩኒት ነው ወደኋላ ከሆነ ነው። እቺ ኔጌቲቭ የምታሳየን ወደኋላ መሆኑን ነው። ይሄም አንድ አንድ አራተኛ ዩኒት ነው። ያ ማለት ወደፊት ከሆነ ፖዚቲቭ ነው ማለት ነው። ቀጥሎ ስንት ነው የሚለህ? ቀጥሎ ደግሞ ይኸውና ይሄ ሶስት ሁለተኛ ከተባለ አንድ ነጥብ አምስት ነው። ይሄ ማለት በአንድ እና በሁለት መካከል ነው የሚገኘው ማለት ነው አይደል በሁለት እና በአንድ እና በሁለት መካከል ስለሚገኝ ይሄንን ከእንደገና ሰርዘን ከእንደገና ሌላ መስራት አለብን ማለት ነው። ሁሉንም አንድ ላይ መግለጽ እንችላለን፣ ግን ለእናንተ በደምብ ሰፋ አድርጌ ለማሳየት ስለፈለግኩ ነው። ስለዚህ እዚህ ጋር ኔጌቲቭ አንድ፣ ኔጌቲቭ ሁለት፣ አንድ፣ ሁለት። እሺ አሁን የተጠየቅነው በማና በማማል ነው ማለት ነው። አንድና በሁለት ትኩረት የምንሰጠው የተጠየቅንበት ቦታ ላይ ነው። ስለዚህ ይሄ ማለት ሶስት ሁለተኛ ማለት ሶስት ሁለተኛ ማለት ሁለት ሲደመር አንድ ለሁለት፣ ይሄ ማለት ሁለት ሁለተኛ ሲደመር አንድ ሁለተኛ፣ አንድ ሙሉ አንድ ሁለተኛ። አንድ ላይ ከሄደ በኋላ ያው አንድ ላይ ከደረሰ በኋላ ከዛስ፣ እዚህ ጋር አያቸው። አንድ ላይ ከደረሰ በኋላ ይሄ ሁለት ቦታ ይከፈላል እያለ ነው። አያችሁ አይደል? ግማሽ ይሄዳል እያለ ነው። አሁን አንድ ላይ ከደረሰ በኋላ እቺ ምድብ ነች እኮ የምትቀራጨው እኮ አሁን እኮ እዚህ ላይ ደረስን አይደለ? ከዚህ እስከዚህም ቢሆን ከዚህ እስከዚህም ቢሆን ምንም አይመለከተንም። እኛ መጀመሪያ እቺ ድፍኗን ነው የምንፈልገው። ድፍኗን ከደረስን አሁን ድፍኑ ላይ ደረስን አይደለ ድፍኑ ላይ ስንት ጋር ደረስን? አንድ ላይ ደረስን። አንድ ካ ከደረስን በኋላ ይሄ ቀጥሎ ያለው እኩል ሁለት ቦታ ይከፈላል እያለ ነው። ስለዚህ እዚህ ጋር ነው የሚገለጸው እያለ ነው። ይሄ ሶስት ሁለተኛ ይሆናል። የኔጌቲቭ ደግሞ እንደዛ ኔጌቲቭ አንድ ላይ ከደረስን በኋላ እዚህ ጋር ኔጌቲቭ ሶስት ሁለተኛ ይሆናል እያለ ነው። እነኚህ ደግሞ እነኚህ ደግሞ ይሄ ማለት ስንት ነው? ዜሮ ነጥብ ሁለት አምስት ማለት ደግሞ በስንት ነው የሚባዛው? በመቶ ተባዝቶ ለመቶ ነው የሚከፈለው። ይሄ 25 ስንተኛ መቶኛ ማለት ደግሞ አንድ አራተኛ ነው። ከዚህ በፊት ሰርተነዋል። ኔጌቲቭ፣ ይሄ ማለት ኔጌቲቭ አንድ አራተኛ እና አንድ አራተኛ ስለሆነ ከዚህ በፊት የሰራ ነው ነው ማለት ነው። ሆኖ አይታቸዋል ማለት እዚጋ ዜሮ ቢሆን እዚጋ አንድ ቢሆን ይህንን እኩል አራት ቦታ በመክፈል? እኩል አራት ቦታ በመክፈል እቺ አንድ አራተኛ ዩኒት ነች ማለት ነው። ይሄ ሁለት አራተኛ፣ ይሄ ሶስት አራተኛ፣ ይሄ አራት አራተኛ ወይም ደግሞ አንድ ይሆናል። ይሄ ማለት ምን ማለት መሰላችሁ? እዚህ ጋር ይሄን ላሳያችሁ። ይሄ ማለት እንደዚህ ሁለት ሲባዛ አንድ አራተኛ ማለት ነው። ማለት ሁለት አንድ አራተኛ ሲመጣ ሁለተኛ ጊዜው ነው። አያችዋል? አንድ ሁለት። ስለዚህ ሁለት ጊዜ ነው አንድ አራተኛ ነው ሄደው ለማለት ነው። ገብቷችኋል? ይሄኛው ደግሞ አንድ ሁለት ሶስት፣ ሶስት አራተኛ ማለት ደግሞ አንድ አራተኛ ሶስት ጊዜ ነው ሄደው፣ አንድ ሁለት ሶስት። እዚህ ጋር ደግሞ ስንት ነው? አራት አራተኛ ምን ማለት ነው? አንድ ሁለት ሶስት አራት፣ ከመነሻው አራት ጊዜ ነው አንድ አራተኛ ነው ሄደው ለማለት ነው። ስለዚህ የተሰራ ጥያቄ ነው ማለት ነው። ወደ ሁለተኛው ጥያቄ እንላ የሚከተሉትን ንብብር ቁጥሮች ከትንሽ ወደ ትልቅ በቅደም ተከተል ጻፍ ይላል። ስለዚህ ይሄንን ምንድን ነው የምናደርገው አሁን ዘዴውን ልንገራችሁ? መጀመሪያ ከትንሽ ወደ ትልቅ ማለት ያለው ከትንሽ ወደ ትልቅ ካለ ምን እናደርጋለን መሰላችሁ፣ እነኚህ ሁለቱ ኔጌቲቭዎች ናቸው አይደል? ከሁለቱ ነው የምናስቀድመው። አያችሁ አሁን እዚህ ጋር ይሄኛውን ከሁለቱ ትንሽ ከነኚህ ውስጥ ነው፣ ምክንያቱም ሁለቱ ኔጌቲቭ ስለሆኑ በጣም ትልቅ ኔጌቲቭ ይሆነው በጣም ትንሽ ይሆናል። ለምሳሌ ይሄ ስንት ነው? ይሄን አራት መቶ ብንለው ስንት ይሆናል? ኔጌቲቭ አሁን ይሄ አራት መቶ አራት መቶ ኔጌቲቭ አንድ። ይሄ ማለት ደግሞ ገና ዜሮ ኔጌቲቭ ዜሮ ነጥብ ዘጠኝ ምናምን ነው የሚመጣው ማለት ነው። ይሄ ደግሞ በጣም ትንሽ ነው። ስለዚህ ይሄኛው ቁጥር ነው ማለት ነው ይበልጥ ኔጌቲቭ ይሆናል። አይዲያው ገብቷቸዋል። እቺን አሁን በቃ አስር ነች የቀራቻት አይደል? ኔጌቲቭ አራት መቶ ብትሏት በቃ ይሄ ሲጣፋ እኮ ኔጌቲቭ አንድ ማለት ነው ግን ትክክለኛው ከኔጌቲቭ አንድ አይሞላም። ኔጌቲቭ ዜሮ ነጥብ ዘጠኝ ምናምን ቢሆን ነው። ይሄ ይሄኛውን ደግሞ አያቸው። ይሄንን 200ን ብታነሱ 200 ቢሆን ይሄ ደግሞ ስንት ነው? ኔጌቲቭ 1 ሁለተኛ ዜሮ ነጥብ አምስት። ስለዚህ ትንሽ የትኛው ነው ማለት ነው? ይሄኛው ነው የሚሆነው። ስለዚህ ይሄንን እንመርጣለን ማለት ነው፣ ዘዴው ማለት ነው። ስለዚህ ይሄንን ስንጽፍ ምን እናደርጋለን? ኔጌቲቭ 390 400 እርግጠኛ አይደለንም እኮ ግን ግምታችን በጣም ወደ እውነት የተጠጋ ነው ማለት ነው። ኔጌቲቭ መቶ ሁለት አርባ ፈተና ላይ እንደዛ ነው የምትሰሩት። አሁን መምህራን እኮ እናንተ መከራ እንድታዩ አይደለም ጥያቄውን የሚያወጡላችሁ በዘዴ እንድትሰሩ ነው። ቀጥሎ ደግሞ ከነኝ ውስጥ ትንሹን እንመርጣለን። ከዚህ ቀጥሎ እንጽፋለን ማለት ነው። ከነኝ ውስጥ ትንሹን ጽፈን ቀጥሎ ከዚህ እንጽፋለን። መጨረሻው ደግሞ ትልቁን ዜጋ እንጽፋለን። እናወዳደር። አሁን ይህንን አያችሁ ለአልና ጣሀቱን ይሄ ይሄኛው ትንሽ ነው ከዚህኛው። ስለዚህ ይሄ መልሱ ከአንድ በታች ነው። ምን አስጨነቀን? ምንም ይምጣብና ገባኝ ብቻ ከአንድ በታች ነው። ለምን ለአሉ ትንሽ ስለሆነ፣ ከታቱ ሲነጻጸር ይሄ ደግሞ ትልቅ ነው። አያችሁ አያችሁ፣ ይሄ ትልቅ ነው ከዚህኛው ሲነጻጸር። ይሄ ይሄንን እንኳን ብትተዉት ይችን ስምንትን ብታጠፉና በታጠፉናቺ ሁለትን ብታጠፉ ራሱ አንድ ሺህ ለሁለት መቶ አምስት ነው የሚሆነው። ስለዚህ ይሄ ነው የሚቀጥለው ማለት ነው። አያችሁ ይሄን ዘዴ ነው የምትጠቀሙት። ስለዚህ ስንት ይሆናል ማለት ነው 380 ለ460 ይሆናል ከዛስ ይሄ አንድ ሺ ስምንት ሁለት መቶ ሁለት ይሆናል ማለት ነው። ስለዚህ በዚህ መሰረት አሁን ይሄኛውንም እንደዚሁ ትሰራላችሁ ማለት ነው። ለንም በዚህ መንገድ ትሰራላችሁ። ምን እናደርጋለን? ከሁለቱ እናነጻጽራለን አይደለ? እቺኛውንም በቃ 800 ብንላት ይሄንንም 200 ምናም ብንለው በቃ ይሄ ኔጌቲቭ 4 አይደል? ስለዚህ ኔጌቲቭ 3 ምናምን 3 ነጥብ ስምንት ነው ምናምን ብለን እናስብ በቃ እንገምት ስለዚህ ይሄኛው አሁን ይሄ ኔጌቲቭ ሶስት ነጥብ ስምንት ምናምን ብለን ብንገምት ይሄኛው ደግሞ ኦ ትንሽ ነው ይሄ። ስለዚህ ይሄኛው ነው ትንሽ ማለት ነው። ይሄኛው ትንሽ ኔጌቲቭ ከሆነ ደግሞ ትልቅ ቁጥር ነው። ስለዚህ ከሁለቱ ስናነጻጸር አሁን ይሄ ትንሽ ነው ማለት ነው። አያችሁ፣ ይሄኛው ከኔጌቲቭ አንድ በላይ ነው። ይሄ ከኔጌቲቭ አንድ በታች ነው። ስለዚህ ትንሹ የትኛው ነው? ይሄኛው ነው። ስለዚህ አምስት ከዘስ ኔጌቲቭ አራት ሀምሳ አንድ አራት ሰማኒያ ስድስት አሁን ደግሞ ከሁለቱ እናነጻጽራለን። ይሄና ይሄን ስናነጻጽር ይሄ ሰማ ስምንት ሺ ምናምን ነው አይደል? በቃስ ስምንት ሺ ብቻ እናድርግ። ስምንት ሺ ለአራት መቶ ስንት ሁለት ዜሮ ሲጠፋ ሰማንያ ላይ ሃያ ነው የሚሆነው ማለት ነው። ይሄ ሃያ ምናምን ነው። ይሄ አሁን ሃያ ነጥብ ወይም ደግሞ እንደዛ ብቻ ሃያ አንድም ምናምን ይሁን ብቻ አይመለከተኝም ብቻ ከሃያ በላይ ነው። ይሄኛውን ደግሞ ሳስብ ይሄ ኦልሞስት ተቀራራቢ ነው ነው 3000 ለሶስት ሺህ ምናምን አንድ ነጥብ ምናምን ነው የሚሆነው ስለዚህ ይሄኛው ነው ትንሽ ከሁለቱ አንፃር ስለዚህ 39 ለ39 81 ለ32 42 መጨረሻ ትልቁስ ማነው? ትልቁ 8761 አራት መቶ ስድስት ይሆናል ማለት ነው እንግዲህ፣ በእንደዚህ አይነት ዘዴ ነው ማለት ነው መልመጃዎችን እየሰራን የምንሄደው ለወደፊት።